ማርሸት እራስዎች ልኝ እነዚህን እንትኖች እማማ፣ አንዴ እማማ ዝናሽ አሶጭ ልኝ በእናትሽ እነዚህ የሚሰዳድቡትን አለሽ። ማርሸት አሶጭ ልኝ እነዚህ የሚሰዳደቡትን ስለ ሃይማኖት ምናምን የሚሰዳደቡት፣ አሶጭ ልኝ በማሪ ማን ነው? አንዱ ራምዚ ነው መሰለኝ። አንድ በደንብ ይልኝ። እሺ ምንድን ነው እዚህ የምትመጡት? ማማዝናሽ ጋር ጨዋታ ለመጫወት ነው። ከዛ ውጭ ወይም ቪዲዮ የሚቀርጸው ሰው ሌላ ርዕስ አልሰጣቸዋል። ምንድነው? ስነስርዓት ያዙ። ስለ ሃይማኖት እዛው እንትን በሉ። እኔ ራሴ ገባለሁ። ስለ ሃይማኖት ከፈለጉ ገባለሁ ለብቻ። ከዛ ውጭ አሁን እዚህ የመጣችሁት ከማማዝናሽ ጋር ለመጫወት ነው። ሌላ ቦታ አልበቃ ብሎን ደግሞ እዚህ ሌላ ሌላ ሰፍ ሌላ ጦስ ሌላ ስድድብ ሰውም እኮ ይታዘብ። ማህበራዊ ሚዲያን አንዳንድ እንኳን እረፍት እንስጠው። ሰው ቢሆን ኑሮ የሆነ ማህበራዊ ሚዲያ የሆነ ራሱን የቻለ የሆነ ሰው ነገር ቢሆን እንጂ አለስማስ ይፈነዳ ነበር። በእኛ ሽ በቂ። አሁን ለተናገርኩት ደግሞ አጓጉል መልስ ለመስጠትም የሚሳደብ ሰው ይኖራል። እሱን ቅንድ ብለሽ አስወጭልኝ፣ ብሎክ አድርግልኝም ጥቅም የለውም።

ሞሃን ያመጣው የይርዳውን ማን ነው? የታን ሰውየው ሞሃ ነው ያመጣው። ፋብሪካ ነው ፋብሪካ፣ ፋብሪካ፣ ፋብሪካ። ራሱ ሞሃ ይዞት መጣ ራሱ

አንድ በኋላ ስነሳ እዚአዞቦ ትጠጣለሁኝ። እዚህ ጋ ቁጭ ብዬ አስቀምጡልኝ፣ አንድ አስቀምጡልኝ። አንድ እኮ እኔ መጥቼ ጠጣለሁኝ። በግም ደግሞ እንዳይገዙ እኔ ገዛለሁኝ። ገንዘብ ይሰጡኝና በግ እገዛለሁ።